ከሁለተኛ ሚያ ፎቅ ወድቃ ህይወቱ አልፏል። እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቱ አልፏል እና ይቺ እህታችን ከትላንትና ወዲያ ነው የሞተችው። ትናንትና ደግሞ ስርዓተ ቀብሯ ተፈጽሟል። የተቀበረችውም ደግሞ እዚሁ ነው። ሬሳዋ ወደ አገሯ አልሄደም። እና የሞተችበት ሰበብ ምንድን ነው ተብሎ ሲጣራ መኝታዋ ክፍል ያለውን መስታወት እያጸዳችው እያለ በዛውኑ የወደቀችው ነው የተባለው። እንግዲህ እችህታችን ባለትዳር ና የሶስት አመት አንድ ልጅ አለቻት። የሶስት አመት የሞላት አንዲት ሴት ልጅ አለቻት። እንግዲህ የሰፈሯ ልጅ አቧደጓ ለቅሶ ልትደርስ መታ እስኪ ቤታቸውን አሳጌ ስጥና ለቅሶ ላይ ያለው ባለቤቷ ና አጎቷ እና ሁለት ሰዎች ናቸው። አራት ሆነው ቁጭ ያሉት እና በጣም ነው የምታሳዝ ብታምኑም ባታምኑም ከአራት ቀን በኋላ ኢትዮጵያ ልትገባ ሻርጠዋን ያዘጋጅ ተብሎ ነገሮች ጨራርሳ ከአገሬ ገብቼ የራሴ ጸጉር ቤት ከፍታለሁ ብላ ብዙ ልጅ ነበረች። ግን ያው ማንም ሳያክላት ማንም ሳይሰማላት እንግዲህ ወደማይቀርበት ዓለም ሄዳለች ማለት ነው። እና በዚህ አጋጣሚ እህቶቼ መስኮት ስታጸዱ እንደዚህ ውጭ ውጭ ነክ ነገር ስታጸዱ ራሳችሁን ጠብቁ፣ ተጠንቀቁ። አይታወቅም ምን እንደሚፈጠር እና ፈጣሪያ ብቻ በጣም ነው የሚያሳዝነው። እንግዲህ ባለቤቷ ሱዳኒ ነው እሱም ሲጠየቅ ምሳ በልቼ ምሳበልተን እናቴ ጋር ልወስድሽ ስላት ይ ቤት አጸዳሉ ብላይ ነው የቀረችው። ከዛ በኋላ በቃ የሚገርማችሁ ሰባት ሰዓት ከአስራ ሦስት አውርተዋል። ሻንጣና ልጅቷን አዘጋጂ እየመጣው ነው እና ይዣችሁ ሄዳለሁ ብያት አለ። ከዛ በዛው ደቂቃ ነው የወደቀችው። በዛው ቮይሶ መለሳለት በዛው ማለት ነው። እና በጣም ነው የምታሳዝነው ምዳን ያለም ደግሞ ማለት ነው ቶች በእግዚአብሔር ተጠያቁ። ጀነት ያርግላት፣ ልጇን የሚያሳድግላት ያርብ ቀር ከምንም በላይ ለሆነ እዛ ጋ እመጣለሁ ብላ ጠብቁኝ ብላ ተስፋ ለሰጠቻቸው ቤተሰቦችውን ፈጣሪ ያጽናናቸው። ምን ብዬ ነው እስኪ? ያን ቪዲዮ ማጠፋው፣ ማንን ጎዳው፣ ማንን ነካው? እነሱ ለምን ባሏ ሱዳኒ ነው አልሻሉ እንግዲህ ቤቱ የሱዳኒ ቤት በመባል ነው የሚታወቀው። የሚታወቀውም የዚህ የሱዳኒ ሚኒስትር የምትባለው ከዝናው ጀምሮ ማለት ነው እንጂ እኔ ዲፕ እኔ ምስጥረኛቸው አደለው ሚስጥር አይነግሩ ሚስጥር አልነግራቸው ገብቼ ወጥቼ አላቅቤታቸው ላይ ይፍን በአካል አላቃትም ልጅቷን እኮ ስለዚህ ይሄን ለምናሽ፣ አንቺ በእሷ ቪዲዮ ሰርተሽ ገንዘብ እየሰበሰብሽ ነው አሉ ማለት ነው። ልጅቷ የደላት ናት የሞላላት ናት። በክብር አስቀብረናታል። የተንደላቀቀ ቤተሰብ ነው ያላት። አንቺ በእሷ እየነገድሽ ነው አሉ። የነገድኩበትን ማስረጃ ይዘው ይምጡ። አሁን ገነት የምትባለዋ ቤት ገብታ የዛተችብኝ የዛተችውን ያደረገችው በእዛው ተነጋግረው ስልክ ቁጥሬን ለባለቤቷ ሰጥተው ባለቤቷ እኔ ጋር እንዲደውል ያደረጉት እነሱ ናቸው። ነገሩ ወደ መልካም ተቀይሮ እንጂ እኮ ማለት ነው፣ ይህ ሰውዬ እውነት እነሱ ባሉት ቢመራ ኖሮ ዛሬ እኔ እስር ቤት ነበርኩኝ፣ ወይ ደግሞ የሆነ ነገር አድርገውኝ ነበር። ቀን ዘርፌ

ነገሮች ማለት መቸኮል የለብንም። ምክን ስሜታዊ ስንሆን ቶሎ ገብተን የምናወራውን ነገር ምክን መሻክር ወይም ችግር ውስጥ ሊከትል ይችላል። በአጠቃላይ ግን እህታችን ምናልባት የተናገረችው ጥንቃቄ እንድናደርግ እህቶቻችን እንደዚህ እንደዚህ አይነት ነገር እንዳያጋጥማቸው እንጂ ለሌላ ነገር ብላ አላሰበችውም እርግጠኛ

ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መጥተናል። የእኛ ስደተኞች እንግዲህ መቼ መቼም ቢሆን ማለት ነው መቆሚያ የለውም። እንባችን እንደፈሰሰ ነው፣ እንዳነባን እንዳለቀስን ነው ማለት ነው ሁሌም የምንኖረው። ዛሬም መግቢያ ላይ እንደሰማችሁት ሴም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ ከልብ አመሰግናለሁ። ድምጽ እንሆናለን ለሁላችንም፣ አዳዲስ ነገሮችን ይዤላችሁ መጣለሁ። እንግዲህ መግቢያ ላይ እንደተሰማችሁት እንደተመለከታችሁት እቺ ከርታታዋ ምስኪኗ ስደተኛ እህታችን ኢትዮጵያዊ በዱባይ ቻርጃ አካባቢ ማለት ነው ሕይወቷ አልፏል። ከፎቅ ላይ ወድቃ ማለት ነው። ከፎቅ ላይ የወደቀችበት ምክንያቱ ምንም ባልታወቀ ነገር እንግዲህ ስታጸዳ መስኮት እያጸዳች ከመስኮት ላይ ወድቃ ነው ነው የተባለው። በጣም ያሳዝናል እውነት ፈጣሪ ነፍሷን በጸደገነት ያኑረው ቻም መጽናናትን ያድልልን ብዬ ነው መለው። ሌላ ምን እንላለን እንግዲህ እኛ ስደተኞች በየሄድንበት በየቦታው በቀደም በቀደማ እህታችው አይታቸዋል ማለት ነው። እችም እህታችን እንግዲህ ልክ እንደዛው ነው የገጠማት ኬታችን ወደ አገሯ ልገባ የቀራት አራት ቀን ነው። አገሯ ልገባ ማለት ነው የሶስት አመት ህጻን ልጅ ሲኖራት ባለቤቷ ሱዳኒ ነው ሱዳኒ አግብታ እየኖረች እያለ አሁን ወደ አገሯ ልገባ ብላ ማለት ነው። ከዚህም በኋላ እንግዲህ ያልያ ጸዳች ነው ወድቃ የሞተችው በጣም በሚያሳዝን ሁኔታ ማለት ነው። በአራት ቀን ቤተሰቦቿን አስቡ። ልጃችን ትመጣለች እማዬ እየመጣው ነው አባዬ እየመጣው ነው ብላ አራት ቀን ቀረ ሶስት ቀን ቀረ እያሉ ሲሄን ሲጠብቁ በዚህ መካከል ላይ ህይወቷ አልፎ መሞቱ በጣም ያሳዝናል ማለት ነው። የእውነት ለቤተሰብ መጽናናትን ለእሷም የጀነት ያድርጋት ፈጣሪ በጣም ያሳዝናል። እንዲሁም የቀብር ስነ ስርዓቷን በዱባይ ቻርጃ ተደርጓል ማለት ነው። ያማል ቅስም ነው የሚሰብረው። የእውነት ፈጣሪ ከእንደዚህ አይነት አደጋ ሁላችን የሚጠብቀን ከድንገተኛ ወጥቶ ከመቅረት በእግራችን በሰላም ግቡ ተብለን ከሀገር ቤት ተሸኝተን አስክሬናችን ሲገባ አስክሬናችን እንደዚህ ሲነገራቸው መርዷችን ቤተሰቦቻችን ምን አክል ቅስም እንደሚሰብር ይሄ ነው ብዬ አል ነግራችሁ ሁላችሁም የምታውቁት ስለሆነ በጣም ያሳዝናል። እስኪ ራሳችሁን ጠብቁ። የእውነት በተለይ መዳን ቤት የምትሰሩ ልጆች እባካችሁ፣ እህቶቼ፣ የማትችሉትን ነገር መስኮት ላይ ተንጠልጥላችሁ ሙከይፍ አጽዱ፣ በውጭ በኩል ይላሉ፣ የውጭ መስኮት እጠቡ ይላሉ። ይሄን ይሄን እንዳታደርጉ በቃ በአፍንጫ ይውጣ በዚህ የመጣ ገንዘብ ልም ይበላ። አንሰራን በሏት፣ ከስራት አባራችሁ ውጡ። ለእናንተ ያለውን ርስቅ ፈጣሪ አያሳጣችሁ ማለት ነው እና አዳዲሶችን ፈርታችሁ ወይ ታባረኛለች ወይ ታሳፍረኛለች ብላችሁ ያልሆነ ስራ በፍጹም እንዳትሰሩ ባካችሁ። አልችልም በሏት፣ አልሰራም በሏት። ምንም አታመጣም። ፈጣሪ ይጠብቃችሁ። የእውነት ያሳዝናል፣ ቅስም ይሰብራል። በጣም የሚያሳዝን ነገር ነው። እንግዲህ በቀደሟንም እህታችን አይታችኋል ማለት ነው። እንደዚሁ ገባለሁ ብላ እሷ ሳትገባ ቤቷን ሲያሳዩ ይሄ ቤት የሰራችሁን ይሄን የመሰለ ቤት እሷ የሰራችሁ ነው ተብሎ የሁለት ልጆች እናት ወደ ሀገሯ ሳገባ ካርጎ አድርጋ አገሬ ይገባለሁ ብላ እያለች እንግዲህ ግፊት ነው ምንድን ነው እየተባለ ህይወቷ አልፎ አስክሬኗ በደም ተጨማልቆ ተገኝቶ አይታችኋል። ከዛም ወደ ሀገር አስክሬኗን የገባ፣ በሰራችሁ ቤት እሷ ገብታ ውፍ ሳትል እግሯን ዘርግታ ቁጭ ብላ አንድ ቀን እንኳን የመዳምን ሽታ እንኳ ሳታየው ማለት ነው። ሽንት ቤት እንዳጠበች አስክሬኗ ድፍት ብሎ ገባ ማለት ነው። እሷ ድፍት ብላ አስክሬኗ ገብቶ፣ ከቤቷ ከሰራችሁ ቤት አስክሬኗ ወጣ። አያሳዝንም? ቅስም አይሰብርም? እንዲህ አይነት ነገር ስትሰሙ አያማችሁም? አያምም? የእውነት ልብ አይሰብርም? እና ከነሱ እያየን ከነሱ እየተማርን ራሳችንን ጠብቅላለሁ። ቤተሰቦቼ ሁላችሁም የመዳም ቅመሞች ማለት ነው። በአጠቃላይ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በቃ ከእንደዚህ አይነት ነገር ፈጣሪ ጠብቀን። አጽሎ መተባሉትን አታጽሎ ከቅማችሁ በላይ የሆነውን ነገር አታድርጉ። እኔ አልችልም በሏት። ምንም አታመጣም። ምንም አልችልም። በቃ እኔ አልችልም መዳም በሏት የሆነ ነገር ስሪ፣ ይሄን እጠቢ፣ ይሄን አድርጊ። እነሱ ከሆነ የሰው ጉልበት አይጠግቡም ማለት ነው። እዚህ አጅማን አልባሻ አካባቢ ከሁለት እና እነሱ ከሆነ አይጠግቡም የእኛን ነገር ማለት ነው። የእውነት እኛ ራሳችንን እንትንካላል። እነሱ መቼም ቢሆን በቃችሁ አይሉንም። ከዛች እህታችንን መማር ነው። እገባለው እሰራለው ብላ ያለችው አስክሬኗ ነው ይገባ አይደል አገራችን እኮ በሰላም እንኳን መግባት እኮ አቅቶናል። እኛ ኢትዮጵያን ሞታችን የውሻ ሞት እየሆነ ነው ስደተኞች። ስለዚህ እራሳችሁን ጠብቁ እያንዳንዳችሁ፣ እህቶቼ በቃ ማትችሉትን አንችልም አንሰራም በሉ። እንማር እስኪ ከነዚህ እህቶቻችን። በተለይ ዱባይ ላይ ምን አይነት ሴጣን እንደገባ ምን አይነት ዳቢሎስ እንደገባ በሳምንት ውስጥ ከአስር ከሀያ በላይ ምስኪን ሰራተኞች እህቶቻችን ከመዳም ቤት አስክሪናቸው ይወጣል። ግማሹ ከፎቅ ወድቃ ነው ይባላል፣ መዳም እንዲያርጋት ነው ይባላል፣ ራሷን እንዲያርጋ ነው ይባላል። ብዙ ልጆች አይታችኋል አደለ? አንድ ወር ባልሞላ ከስንትና ስንት እህቶቻችንን አጥተናል። በየጊዜው ማለት ነው ዱባይ ላይ ምንነቱ ባልታወቀ ነገር። ስለዚህ እባካችሁ ራሳችንን ጠብቅ፣ ራሳችሁን ጠብቁ። የእውነት ቅስም ነው የሚሰብረው፣ በጣም ነው የሚያሳዝነው። እንማር ከነዚህ እህቶቻችን። ያማል፣ በጣም ከባድ እኮ ነው እውነት በጣም ነው የሚከብደው አንድ ደግሞ ያሳዘነኝ ነገር ምንድነው? ነው እቺ እህታችን እንግዲህ ስለ እሷ አሟሟት ስለተናገረች ለምን ተናገርሽ ሞቷ እንዲደበቅ ነው ምንፈልገው ለምንድን የተናገርሽው ብለው እሷ ላይ ዛቻና ያልሆነ ነገር እያደረጉ ነው አበሻ እኮ ምቀኛ ምቀኛ እኮ ነው የእውነት ለዛም ነው ማያልፍልን ማለት ነው እንደሰማችሁት እንግዲህ እቺ ልጅ ስለተናገረች ለሱዳኒው ሂዳ እሱን የገድላት ገፍትሯት ነው እንዲያርጓት ነው እንዲያርጓት ነው ብላ አለች ብለው የውሸት ትርጉም ትርጉሞ፣ ማለት ነው እችኛይቱን ልጅ ወንጀል ለማስደረግ ብዙ ነገር አስደረግ አድርገው ነበረ። ግን እንሱ በይቅርታ ነው ዋንቺኮ ጥሩ ነገር ነው ያልሹ። በኋላ ላይ የእሱን ቪዲዮን የሰራችውን ስትልክለት አዳምጦ በይቅርታ በቃ ይቅርታ፣ እኔ ኮ እንደዚህ አይደለም ለእኔ ነገሩኝ፣ እንደዚህ እንደዚህ እሱ ገፍትሯት እሱ ገድሏት ነው ብለው ነው እንደዛ ምስሉ ነው። አንቺ ጥሩ ነገር ነው የተናገርሽው በማለት እሷ ምንድን ያስተላልፈችው ባሏ ሱዳኒ ነው። መጀመሪያ ላይ እንደሰማችሁት በቃ እኔ ያልደግመላችሁም ና እንደዛ ብላ ባስተላለፈችው፣ እነሱ ግን ክፉ ነገር ተናግረው ነው መጥፎ ነገር ብለው ተርጉሞ ለሱ ለሱዳኒው። እሱ እሳት ለብሶ እሳት ጎርሶ እሷ ጋር ደወለ። ስታስረዳው ና ቋንቋውንም ስለምታቅ እንግዲህ ቪዲዮውን ስትልክለት እሱ ደግሞ በትክክለኛ ሀበሾች ሲያስተረጉሙ ትርጉሙ ሌላ ነው ከዛም ይቅርታ ብሎ በይቅርታ አልፏል። ግን ሌሎች ግን ለምን የእሷን ሞት መደበቅ አስፈለገ? እች ልጅ አልሰረቀች፣ ምን አላለች። ምስኪን ከርታታ ሰራተኛ ናት። እየሰራች ሀገሯ ልትገባ ካርጓርጋ፣ ሁሉን ነገር ታትባ አራት ቀን ሲቀራት እንደዚህ ህይወቷ ሲያልፍ በሰከንድ ውስጥ በጣም በሚያሳዝን ሁኔታ፣ ራሳችሁን ጠብቁ እህቶቼ ብላ ምክር እንጂ ያስተላለፈችው ሌላ ምንም አላስተላለፈችም። ስለዚህ እች ልጅ ምንም ያላደረገችውን ግን ቆሻሻ ሀበሾች አላችሁ እሷን እንደ ወንጀለኛ አድርጋችሁ መጥፎ ነገር የምታስቡት ማለት ነው። እውነት ልቦን አይስጣችሁ። እናንተ በጣም ነው የምታሳዝኑት። አያበሻ ይሄ እኮ ነው በየጊዜው ህይወታችን የሚያልፈው። ምቀኝነታችን፣ ተንኮላችን የትም አያደርሰንም። ፈጣሪ ቅር ይበላችሁ።